ሰላም የኢትዮያ ዩኒቨርሲቲ ተከታታዮቻችን በሙሉ ዛሬ ደግሞ የሚገርም ቤት ይዤላችሁ መጣት። ሆቴል ነው ወይስ ቤት ነው ብላችሁ ትገረሙት። እንግዲህ ይሄን የመሰለ በጣም ውብ የሆነ ቆንጆ የሆነ ቤት ይዤላችሁ መጥቻለሁ። ከሎኬሽኑ ጀምሮ በጣም ቆንጆ የሆነ ቤት ነው። ይሄን ቤት የምናገኘው ቶፕ ቪው መገናኛ፣ ቶፕ ቪው ከላይ ነው ቪው በጣም ነው የሚያምረው። ሎኬሽኑ በጣም ቆንጆ ነው፣ ቤቱን የሚመጥር ሎኬሽን ያለው እዚ አካባቢ ያሉ ቤቶች ማለት ናቸው። ሴኩሪቲ በጣም ጽድት ያለ ነው። ቤት ውስጥ ደግሞ እንዴት እንደሚያምር ገብተን አብረን እናያለን። ይሄ ቤት አጠቃላይ ካሬ ሜትሩ 400 ካሬ ሜትር ላይ ነው፣ 450 ካሬ ሜትር ላይ ነው ያረፈው። ካርታ ላይ በይዞታ ደግሞ ወደ 600 ካሬ ሜትር ነው ማለት ነው። ውስጥ ገብተን ደግሞ ምን እንደሚመስል አብረን እንከታተላለን ማለት ነው። ይከታተሉ ተመልካዮቻችን እንግዲህ ውስጥ ስንገባ ይሄን የመሰለ በጣም የተንጣለለ ቆንጆ የሆነ ሳሎን እናገኛለን ማለት ነው። እንደምትመለከቱ በጣም ሰፊ ነው። የቲቪ ፍሬሙ ሬዲ ተሰርቶ ያለቀ ነው። ኤቭሪ የኮርኒስ ፍሬሙም ከለሪንጉን በጣም ቆንጆ ነው ማለት ነው። ሌላው ደግሞ ይሄ ቤት በጣም ቆንጆ የሚያደርገው ሙሉ ፍሬምንጎ የተሰራው በጠቅላል ባሉምናም ሆኖ ሙሉ ግላስ ነው ማለት ነው። ይህ ማለት ደግሞ ለቤቱ በጣም በቂ የሆነ ብርሃን ማግኘት ይችላል። እንዲሁም ደግሞ ይህን የመሰለ ቆንጆ ቪው ወደታች ማየት እንችላለን ማለት ነው። እንግዲህ ይህን የመሰለ ሰፊ የሆነ ስፔስ እናገኛለን። እዚህ ጋር ደግሞ እንደምትመለከቱት በጣም ቆንጆ የሆነ ውዲንግ ከለሩን በጣም የሚያምር ዘመናዊ የሆነ ኦፕን ኪችን እናገኛለን ማለት ነው እዚ ጋ የፍሪጅ ቦታና የኦቭን እንዲሁም ደግሞ የሳከር ስፓት አለው ማለት ነው። ይህን የመሰለ ቆንጆ ቤት በሚገርም ዋጋ ብሩ መጨረሻ ላይ ነግራችኋለሁ፣ እንዳትሄዱ ይጠብቁን። ቀጣይ ደግሞ ክፍሎች እናያለን ማለት ነው። ይከታተሉ። ቀጥሎ ደግሞ ከሳሎኑ ጋር ተያይዞ የምናገኘው ደግሞ ይሄን የመሰለ ቆንጆ ትራዲሽናል ኪችን ነው ማለት ነው። ቤት ለኪራይም ለሽያጭም ነው የቀረበው። ሙሉ እቃ ከነ ሙሉ እቃ ነው የሚሸጠው ማለት ነው። እንደምትመለከቱት ሁሉ ነገር ጽድት ያለ ቤት ነው። ከነሳከሩ፣ ከነ ማሞቂያው፣ ቆንጆ የሆነ ሰፊ የሆነ እንዲሁም ደግሞ ሊንኬጅ እንዳይኖር ግድግዳ እንዳይበላሽ ደግሞ በቆንጆ ሁኔታ ሴራሚክ የተሰራለት ነው ማለት ነው። ይህን ይመስላ ትራዲሽናል ኪችኑ። ወደሚቀጥለው እዚህ ጋር ደግሞ ከትራዲሽናል ኪችን ፊት ለፊት ደግሞ አነስ ያለችሩ እናገኛለን ቺን ለመጋዘን ሊሆን ይችላል የምንጠቀምበት ይህን የመሰለ ነው እናገኛለን ወደ ቀጣይ ደግሞ ቀጣይ ክፍሎቹን ነው አብረን እናያለን፣ ተመልካቾቻችን እዚህ ጋ ከሳሎን ወደ ላይ ደግሞ ለሴኪሪቲ ተብሎ ራሱን የቻለ እዚህ ጋ ትልቅ ጌታ ነው። በብረት የተሰራ ለሴኪሪቲ ተብሎ ማለት ነው። ይህን ይመስላል። ሙሉ ግቢው ሙሉ በጠቅላላ ስራውንድ በሴኪሪቲ ካሜራ የታጠረ ነው። እንዲሁም ደግሞ ሰፈሩ ደግሞ ለዚሁ ለሚያሰጋ ነገር አለም ኤምባሲ ፊት ለፊታችን አለ። ይህን ይመስላል ማለት ነው። እንግዲህ ጂ ፕላስ ወን ላይ ስንደርስ ፊት ለፊት የምናገኘው ይህን የመሰለ ቆንጆ ለኦፊስ የሚሆን እዚህ ጋር ለኦፊስ የሚሆን ቆንጆ ክፍል እናገኛለን ማለት ነው። እንደምትመለከቱት ሙሉ ቤቱ ላይ በቂ ብራ እንዲኖረው እዚህ ጋ የተሰራው ትልቅ መስኮት ነው ማለት ነው። በጣም ቆንጆ የሆነ ቪው ከዚህ ጋር እያየን ስራችንን መስራት እንችላለን ማለት ነው። እንግዲህ ወደ ዋናው ስንገባ በጣም የሚያምር በውድን በእንጨት ነው የተሰራው መሬቱ ላይ ያለው ታይልስ ማለት ነው። ይህን የመሰለ መኝታ ቤት እናገኛለን ማለት ነው። ይህ ማስተር ቤድሩም ነው። እንደምትመለከቱት እዚህ ጋ የራሱ የሆነ ባር እንዳለው ቆንጆ ነው። ባር እንዳለው ላሳያችሁ፣ ወተን ላሳያችሁ። እዚህ ጋ ቆንጆ የሆነ ንጹህ አየር እየተቀበልን ዚህ ጋር ሪፍሬሽ ማድረግ የምንችልበት ይህን የመሰለ ቦታ አለ ማለት ነው። እንደምትመለከኩት ሙሉ አዲስ አበባን እዚህ ጋር ሆነ ማየት እንችላለን ማለት ነው። ይህን ይመስላል። ይህን የመሰለ መኝታ በጣም ሰፊ የሆነ መኝታ ቤት እናገኛለን። መኝታ ቤቱ ደግሞ እዚህ ጋር ይህን የመሰለ የተንጠለለ ሻወር ቤትና ጃኮዚ አለው ማለት ነው ቤት እንግዲህ እንዲሁ የምትመለከቱት ዘመናዊ የሆነ ቆንጆ የመታጠቢያ ስፓት አለው ማለት ነው። እንዲሁም ዘመናዊ የሆነ ቆንጆ ስታንዳርዱን የጠበቀ ማሞቅ ያለው እንግዲህ ይሄን ይመስላል ማስተር ቤድሩሙ። ከማስተር ቤድሩሙ ጋር ተያይዞ የምናገኘው ደግሞ እዚህ ጋር ሌላ አንድ ክፍል ቤት እናገኛለን። እቺ ክፍል ቤት መኝታ ቤት ነው፣ የራሱ ሻወር ሽንት ቤት ያለው ለልጆች ሊሆን ይችላል ለእንግዳ ሊሆን ይችላል ለፈለጋችሁት መጠቀም የምችሉበት ቆንጆ የሆነ እዚህ ጋር አነሳ ያለች የራሱ ሻወር ሽንት ቤት ያለው ማኝታ ቤት እናገኛለን ማለት ነው። ይሄ ሻወር ሽንት ቤት የራሱ ገንዳ ነው ማለት ነው። ከለሪንግ በጣም ቆንጆ ነው። ሴራሚኩ በጣም የሚያምሩ ማለት ነው። ይሄን ይመስላል እንግዲህ ጂ ፕላስ ዋን ላይ የምናገኘው ይሄን ይመስላል። ወደ ጂ ፕላስቱ ላይ ደግሞ ያለውን አብረን ሄደን እንከታተላለን ማለት ነው። እንግዲህ ጂ ፕላስቱ ላይ ወደ ላይ ስንወጣ እዚጋ ፊት ለፊት ላይ የምናገኘው ይሄን የመሰለ ቆንጆ ሰፊ የሆነ ለሚሳሉን የሚጠቅም ቆንጆ የሆነ ስፓት አለን። እንግዲህ ፊት ለፊት ከዚህ ጋር የምናገኘው የራሱ ሻወር ሽንት ቤት ያለው ሻወር ሽንት ቤት ያለው ሻወር ሽንት ቤቱ ደግሞ እዚጋ ዘመናዊ የሆነ በግላስ ቦክስ የተሰራለት ቆንጆ የሆነ ሽንት ቤት አለ። ተለቅ ያለ መኝታ ቤት እናገኛለን ማለት ነው ይመሰለ እንግዲህ ቪው ከዚህ ገት ቪው እንዴት እንደሚያምር ይህን የሚያክል ቦታም አለው። ለልጆቻችን ሊሆን ይችላል፣ ለእንግዳ ማረፊያ ሊሆን ይችላል። ይህን የመሰለ ባር እንዳለው ለመናፈሻም ቆንጆ የሆነ ሰፈር ነው እንደምትመለከቱት፣ የሚያምር ሰፈር ላይ ከዚህ ጋር ሆነን ቁጭ ብለን ሊሆን ይችላል የራሳችን ታይም የምንወስድበት ቆንጆ የሆነ ስፓት አለው ማለት ነው። ይሄኛው ሶስተኛ መኝታ ቤት ነው ማለት ነው። የሚቀጥለው ስንሄድ እንግዲህ ተመልካዮቻችን እንግዲህ ወደሚቀጥለው ስንሄድ ደግሞ እዚህ ጋር አራተኛ መኝታ ቤት ጥርምጥም ያለች ቆንጆ ራሱን የቻለ የሁሉ መኝታ ቤት የራሳቸው ሻወር ሽንት ቤት አላቸው። እኔ መሰለህ ደግሞ ሽንት ቤት አላት። እንደምትመለክቶ ይህም ቪዩ አሉ ማለት ነው። ሁሉ መኝታ ቤቶች ቆንጆ ቆንጆ ቪዩ አላቸው። አራተኛ ይሄ ነው። አምስተኛ መኝታ ቤት ይህን ይመስላል። ከዛኛው ጋር ተመሳሳይ የሆነ በተመሳሳይ ሳይዝ ጽድት ያለ የራሱ ሻዎችን ቤት ያለው ሌላ እዚህ ጋር አምስተኛ መኝታ ቤት እናገኛለን ማለት ነው። ተመልካቻችን እንግዲህ ጂፕላስ ቱ ላይ ይህን የመሳሰለ አምስት መኝታ ቤት አጠቃላይ ቆጥረናል ማለት ነው። ጂፕላስ ስሪ ደግሞ ሄደን ያለውን አብረን እናያለን ማለት ነው። ይከታተሉ። ተመልካቾቻችን እንግዲህ ጂ ፕላስ ስሪ ላይ ነው የምንገኘው። ጂ ፕላስ ስሪ ላይ እንግዲህ ይሄን የመሰለ በጣም ሰፊ የሆነ ስፓት እናገኛለን። እዛ ጋር ነው የምትመለከቱ ለልብስ ማጠቢያ ስፔስ የዘጋጀ ነው። ሁሉ ነገር ውሃ የሚገባበት በትን የሚወጣበት ሴት የተደረገው በሴራሚክ የተሳከለ ማለት ነው። ፕሮግራም ቢኖርብን ኤኒ ፕሮግራም ቢኖርብን አዳራሽ እንግዲህ መከራየት አይጠብቅብንም። ምክንያቱም ይሄን የመሰለ ሰፊ የሆነ ቴራስ አለ ማለት ነው። እንደምትመለከቱት ማንኛውም ፕሮግራም ቢኖረን እዚህ የራሳችንን ፕሮግራም ማከናወን እንችላለን ማለት ነው። ውጭ ሻወር፣ ሽንት ቤት አለው ማለት ነው። እዚጋ ሚኒ ገንድ አላት። ትንሽ አነሳለች፣ ለልጆ የምትሆን ገንድ አላት። እንግዲህ ይህን የመሰለ ቦታ ላይ ሆነን አዲስ አበባ በአንድ ጊዜ እዚጋ ሆነን ማየት እንችላለን። እንግዲህ ቁጭ ብለን እዚጋ የተናፈሰን ቶፕ ቪው እያየን መቀም እንችላለን ማለት ነው። እንደምትመለከቱት ተመልካቾቻችን እንግዲህ እንደነገርኳችሁ ይሄ በአጠቃላይ አሁን ካርታ ላይ ያለው ካሬ ሜትር 450 ካሬ ሜትር ሲሆን በይዞታ ደግሞ 600 ካሬ ሜትር ነው ማለት ነው። ይህ ቤት እንግዲህ ቶፕ ቪ ላይ ነው የምናገኘው። የኔ መሰለ ቆንጆ ያለቀለት ቤት ዋጋ ደግሞ የሚባለው 160 ሚሊዮን ነው የሚባለው። ቀርቦ መደራደር ይቻላል። ማስቀደስ ይቻላል ማለት ነው። ይህም ቤት መከራየት እፈልጋለሁ የምትሉ ደግሞ ለመከራየት ደግሞ በወር 3 ሺህ ዶላር ነው የሚከራየው። ይሄን ይመስላል። ለበለጠ መረጃ በአካል መቼ ማየት እፈልጋለሁ ቤቱን ማየት የምትፈልጉ ሰዎች ደግሞ ስክሪን ላይ በምትመለከቱት ቁጥር እየደወላችሁ የመጣችሁ ማየት ይችላላችሁ ማለት ነው። ለበለጠ እንደዛነት ላሉ ቆንጆ ቆንጆ ቤቶች ለአፓርታማዎች ደግሞ ከፈለጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቦቻችን እየሆናችሁ በየጊዜው በምለቀው ቪዲዮዎች ላይ እያያችሁ መግዛት ትችላላችሁ ማለት ነው። ይሄን ይመስላል እና መሰግናለን። መልካም ቆይታ